ናሆሜ እንግዲህ ለመሩዬ ቀለበት አሰረላት ማለት ነው። በጉጉት ስንጠብቀው የነበረ ግን ደግሞ የጽናትንም ቢሆን አንድ ላይ ያምር ነበረ። የጽናትና የኪራ ነገር ግን በጣም አሳሳቢ ነው። እንግዲህ መሩዬ ጭንቅ ጥብብ ብላለች። ምክንያቱም ናሆሜ እናት ደውላ እየጨቀጨቀችው ነበረ። እንግዲህ እሷ ያው ሁሌም ልጅ ነው ልጅ ልጅ ልጅ ትላለች እና ልጅ የሚሰጠው በመጀመሪያ ደረጃ ፈጣሪ ነው፣ ሰው አይደለም። እኛ እንዳሰብነው ሳይሆን ፈጣሪ እንዳሰበው ነው። እች ልጅ ደግሞ ማንም ሊረዳት አልቻለም፣ አመመዋል ማለት ነው። እናም እንግዲህ ናሆሜ ሰፕራይዝ ሊያደርጋት ነው። ግን እሱ ከእናቱ ጋራ ሲያወራ በጣም ደብሯት ነበረ። እውነት ለመናገር በቃ ያንን ውስጧ ያለው ነገር እሷ ስለ ልጅ ብቻ ነው። እኔ መውለድ ስለማልችል እሱም ለእኔ ብሎ ተሰቃየ እያለች እንግዲህ ራሷን እየወቀሰች ትገኛለች። እንግዲህ ቤቲ ተመልሳ መታለች። አይኪራ እንደምን ይሻለ ይሆን ግን የእውነት አትደሰቱ ተብላቸዋል። አንተና ጽናትማ እውነት ለመናገር ለምን እንደሆነ አላውቅም፣ ትንሽ ይደሰቱና በብዙ ይከፋሉ። ቤቲ እዚያ ቤት ተመልሳ አምጣት የለባትም እንዴ! አረባካችሁ ለተመልካችም ክብር ይኖራችሁ ማለት በቃ አሁን ማለት ጽናትና ኪራ ተጋብተው ማየት ነው የሚፈልገው እንዳለ ወደንሱ በሙሉ ማለት ነው ምክንያቱም ለነሱ ያለው ለነሱ ያላቸው ፍቅር መውደለግ የተነሳ ማለት ነው። ጽናትና ኪራ ተጋብተው ማየት ሁላችንም እንፈልጋለን። ያው ድራማም ሊያልቅ ስለሆነ ማለት ነው። ግን እናንተ እንደገና ቤቲን አመጣችሁ እታጨመላልቁት ነው። ቤቲ ከመጣች ነገሩ ሁሉ ተበለሻሸ። በቃ በቃ እንዴ፣ እቺ ደግሞ ምን እያለች ነው? አንተን የወለደች መሀፀን ወይ ተረገመች ነች አለች። እንደዚህ ይባላል እንዴ? አንዳንድ ጊዜ ለድራማም ቢሆን የምናወራውን ነገር ብናውቅ ጥሩ ነው። እቺ ሴትዮ ደግሞ ሁሉ የሄደችበት መጥፎ ናት እቺ የበላይ እናት ትናንትና የቤቲ እናት ነኝ ብላ መጣችሁ ክፉ ከመናገር እጠበቃለሁ እንደው የውነት እንዴ እሱ ደግሞ ዝም ብሎ እንትን ይላል በጭራሽ ህይወት ውስጥ ማስገባት የለብም ሁለተኛ ማለት ነው እውነቱን ለመናገር እችን ማናት ቤቲ ተብየዋል አውቃ ነው ስድስት ወር ሙሉ ያንተን ስም እየጠራች ነው ከዛስ እና ምን ይሁን እሱ እኮ ህይወቱን ያጨለመችው እኮ ሁሉ ነገሩ እንዳሳጣችው እንዴ በተለይ ጽናትን እንዴ እሱ እንኳን እሺ በስራውም ሊሆን ይሆናል የተቀጣው። ግን ጽናት ምን በወጣትና በምን መክንያቷ እየተቀጣች አለችው? እሱ እንጂ ያፈቀራት እኮ ጽናት አፈቅርሃለሁ አይደለም ያለችው። ቤት ማን ነው ኬራን ማለት ነው ጽናትን ያፈቀረው ኬሩቤል ነው ጽናት አይደለችም። ጽናትን ለምን እየተቀጣች ነው? እንደ አሁንም ጽናትን እቺ ሲጀመር ማለት ነው እቺ ቴና ናት እዚህ ቤት የምታመጣት። አይታችሁ ከሆነ ትላንትና እራት ልሰራ ነው ምናልባት የሚመጣ ሰው ካለ እሷ ናት ቤቴና ቺቲና ይተዋወቃሉ። እንደገና ደግሞ ውጪ ወጥታ ስታወራ ነበር ጽናት። እውነት ለመናገር በጣም ከማስባት በላይ በጣም ጥሩ ሰው ናት። እኔ እንጃ የእሷ መልካምነት የተለየ ነው። ግን እዚህ ቤት ያስቸገረኝ ኪራ ብቻ ነው። ደግሞ ከዚህ ቤት ኪራን አቃጥዮ የሆነው እንጂ መውጣው እንደዚህ ያላወጣም ብላለች። ምክንያቱም እሷ ከቤት ጋር ግንኙነት አላት ማለት ነው። በዚህ ደረጃ ለሰው ልጅ ክፋት፣ የሰው ሕይወት ማጨለም ምን ይጠቅማቸዋል? ሰላም አለይኩም ወራህመቱላሂ ወበረካቱ እንደነ የተከበራችሁ የቻናል የቤት ሰዎች እንዴት ናችሁ አይና ያለው አልহামዱሊላ እንግዲህ መሩዬ ቀለበል ሊታሰርላት ነው ሰብራይዝ ያደርጋት ነው እሷ ግን አሞኛል ምናምን እያለች ያለች ነው የሚታያት መኝታ ብቻ ነው አርግዛም ሊሆን ይችላል አናቅም። እና ሆሜ ሰርፕራይዝ ሊያደርጋት ሲሞክር እሷም ሰርፕራይዝ እንዳታደርገው ወርጉዝ ነው ይብላ ማለት ነው እናቱም እንደው በተገላገለች ሆነች እና እንግዲህ መሩዬ እውነት ለመናገር በጣም ጨንቋታል። ማለት ሰኒና ጽናት ያውቃሉ ቀለበት ሊያደርግላት እንደሆነ። እነዛ እነ ጽናት ቤት ቆይ ብትባልም አልቆይም ብላ ወደ ቤት ሄጅ ተኛለሁ ብላ ሄደች። ሰብራ እዛ ልታበላሽባቸው ነው። የነ ናሆሜ ኪራና ናሆም እንግዲህ አበባ ጎዝጉዘው ፊኛቸውን እየነፉ ነበረ እየተሳሳቁ። እኔም ሳድግ ደግሞ እንደዚህ እንዳንተ መሆን ነው የምፈልገው አለ ኪራ። አይ ኪራ ቀለድ፣ አንተ። ምን አለበት ይልቁንስ ጽናትን ቶሎ አግባና የጽናትንም አባት አስደስቶልን። እንዴ አልበዛም እንዴ ቤቲ? ኧረ እንደዚያው ትቀመጥ ቤቲ። ከመጣች ህይወታችሁ ተበላሸ፣ እርግጠኛ ነኝ። ያው ቤቲ ከተመለሰች ጽናት እዛ ቤት አትቆይም። ከዚህ የበለጠ መሰበርም ሆነ መጎዳት የለባትም ጽናት ስንት ተሰበረች፣ ስንት ተጠቀነች። እንደ የእውነት እንደ ጽናት ያለ ትዕግስትማ የትም የለም ምክንያቱም እች ልጅ ምንድን ነው ያደረገችው? ቆይ እኔ እኮ ፍቅሬን ነጠቀችኝ ነው የምትለው አደለም? እች ልጅ በግድ አፍቅረው አደለም? እሱ ነው የሚወዳት ጽናትን። ስለዚህ ወደሚወደው ሰው አመዘነው እና ሄደ። ጽናት ግን የምታውቀው ነገር የለም አልወድህም አትለውም አደለም? ስለዚህ ቤቲ እባክሽን ታያቸው ይኑሩበት፣ አታስመስይብን እንዴ እንደ ደግሞ ስድስት ወር ሙሉ ያንተን ስም እየጠራች ነው የኖረችው። አለች እኮ ምን ማለት ነው? ተጥራ በስራዋ ነው። ጽናትን እስኪ ምንድን ነው ያደረገቻት? እሺ ክርቤል በስራ ነው ልበል። ምናልባት ጽናት ምንድን ያደረገችው ልጇን ነጠቀቻት። በዛም አልበቃ ብሎ ህይወቷ ለትንጥቃት ነበረ ነበር በጥፊ እየመታቻት ብዙ ነገር እያደረገቻት፣ ብዙ ነገር አሳልፋ ችላለች። አሁን ደግሞ ሳቃቸውና፣ ደስታቸው፣ ፍቅራቸው ሲመለስ ያንን ፍቅር ለማደፍረስ ሲጀመረች፣ ጨበሪያም ሴትዮ ያለ ምክንያት እዚያ ቤት አልመጣችው። እቺ ቲናም የምትባል ገርፋችሁ አስወጡለት። የእሷ የበታችነት ስሜት እኔ ሴተኛ አዳሪ ስለሆንኩ ነው። ሁሉም ሰው በቃ የበታች አድርጎ የሚያይ እሱ ራስሽን ጠይቂ። ለሰዎች ምንም የሚያገባቸው ጉዳይ የለም። አውቃ እንዲያዝኑላት ሁሌም የምታመጣው ሰበብ ይሄንን ነው እንዴ። በቃ ከህይወታቸው ውጪ እንደ ሰው ሲጠላው የማያውቀው ውሻ ብቻ ነው። በነገራችን ላይ የምሬን ነው፣ ሲጠሉት የማያውቀው ውሻ ብቻ ነው። ውሻ ሂድ ከዚህ ብላቸው ተመልሶ ይመጣል፣ ስትጠሉት አያውቅም። የሰው ልጅ ግን አይደለም። ጥላቻ የሆነ እኮ ፊታችሁ ላይ የሆነ ነገር ያስታውቃል። እኔም በነገራችን ላይ በአይን ነው የማውቀው ሰዎች፣ የምሬን ነው። ጤና ደግሞ ከህይወታቸው ውጪ። በቃሽ አንቺ እዛ ቤት ከመጣሽ ነው ሁሉ ነገሩ የተበላሸው። ሲጀምር ምን ትመስላለች እናታችሁ ደግሞ። ደህና ሰውነት እንዳለው ሰው እንደ አጭር ልብስ ስትለብስ እኮ ነገር የሚያጋባኝ አሁን። እንደማን ማን ሙት በዚህ ሰውነት ላይ እንደዚህ አይነት ልብስ ይለብሳል? አረተው አረተው እንደ ወንዶቹ እንዴት ብሎ ነው የሚቀርቡሽ? ሴትኛ አንደኛ ደረጃ አለባበስሽ አይመስጥም። ሲቀጥል ደግሞ በዚህ ሰውነት ላይ የምትለብሻቸው ልብሶች ምንድን ነው? ጸጉርሽስ ምንድን ነው? እንደ የአፋሮች ጸጉር እንኳን እኮ ያምራል። ሆነስ ምንድን ነው? ይሄንን ቤቷን ያቃጠለች ብድ መስለሽ። ኧረ እንደው ለተመልካችም ክብር ይኖራቸው አቦ። ይሄ ድራማ በጣም ምርጥና ተወዳጅ ድራማ ነበረ። ግን ያበለሻሹት የእውነቴ ነው። ቤቲና ሶሲ ከወጡ በኋላ ደና ሆኖ ነበረ። ግን ምን ዋጋ አለው? አንዱ ወጣ ሲባል አንዱ በምክንያት ይመጣል። ያም ሆነ ይሄ ግን እንግዲህ ኪራ ጽናትን ሳያገባ ሌላ ትኩሳት መጣ ማለት ነው። እሱ እንግዲህ ትናንትና ከዚህ ጽናት ጋር ፍቅራቸውን እየተገላለጹ እያለ ደወለች። ያን ጊዜ ነው ትሎ ጥሏት ወጣና ግቢ ውስጥ አወራት። ማን ነሽ አንቺ ሴት የማቀኑት ሰው ማግኘት አልፈልግም ስላት ችግር የለውም በአካል እንገናኝና እናወራና፣ ለች ችግር ብዳት ሴትዮ። ከዛም ስትመጣ ይቅርታ ማዘር እዚህ ጋር ሰው አለ አላለም እንዴት እንደሳኮኝ ትላትና፣ ኪሩቤል በነገራችን ላይ አንድ የሚያናደዳኝ ነገር ምን መሰላችሁ? ውሳኔ ሲወስን ብቻውን ነው የሚወስነው። ያ መሆን የለበትም እንዴ። ወይ ለመሩ ወይ ለናሆም ክብሮም አለ ሰኒ አለች፣ ለነሱ አማክርክ ነው እንደዚህ እንደዚህ አይነት ችግር መጣብኝ አሁን ደግሞ ምንድን ነው ማድረግ ያለብኝ ብሎ ማማከር አለበት። ግን አሁን ይህንን ውሳኔ የሚወሰነው ብቻ ሆኖ ታያላችሁ። ወይ ጎትቷት እንደባለፈው እቤት ያመጣል እና በዚህ ሰዓት ጽናት ምንድን ነው የሚሰማት? እርግጠኛ ነኝ ያው ቤቱን ጥላ ትወጣለች። አሁን እንኳን ምንም የምትታገዝበትም ምንም አይነት ምክንያት ሊኖራትም አይችልም። እሱም አያደርገውም ደፍሮ ያው ጽናትን ከሕይወቴ ውስጥ ውጪልኝ ካላለ በስተቀር የምሬን ነው የምላችሁ፣ እንጂ መቼም ጽናት አይኗ እያየ ቤቲ እዛ ቤት የምትመጣ አይመስለኝም። ምክንያቱም ያው ጽናት መጣት አለባት፣ ከዛ ቤት ውስጥ መጎዳት የለባትም ከዚህ ይበልጣል። ኪራ ግን ከሁን በኋላ ጽናት ምናምን ነገር ለምትል ማንም አይሰማ እንዴ። በጣም የምትወድህና በጣም የምታዝንልህ የምታስብልህ መቼም አታገኝም፣ እንደ ጽናት አይነት ማለት ነው። ቤቴ ሲጀመር ፍቅር አይደለም የእሷ መገኛ ነው አንድ ሰው እንዴት አምስት አመት ሙሉ የማይወደኝን ሰው ሳፍቅር እኖራለሁ? ወበዝ አንድ አመትም አልቆይም አብሬ። ለምን ብዬ ጊዜን ማቃብ ማባከን ነው እንዴ? የሆነ ሰው እኮ የሆነ ነገሩ ያስታውቃል። እኔ የሚፈልገኝ ለስሜት ከሆነ ለምን ከሱ ጋራ ይሄ ሁሉ ዓመታት እቆጥራለሁ እንዴ? እሷ ኮ ዝም ብላ ትመጣለች። ሲጀመር ቀድማችሁ አልጋ ላይ ከወጣችሁ ነገር ተበላሸ፣ በቃ ፍቅርም እዛው ጋር ነው የሚያበቃው። ቀድማ አንድ ሴት አልጋ ላይ ከወጣች ይንቃታል፣ ወንድ ልጅ ይሄ የታወቀ ነው። ስለዚህ ሴቶች እባካችሁ ቀድማችሁ አልጋ ላይ አትወጡ፣ ከወንዶች ጋር ወንድ የሚፈልገውን ነገር ካገኘ በኋላ ይጠላችኋል። ክብረ ቢስ ክብር የላትም እንደ ይላል። ለራሰሽ እንኳን ክብር ይኑርሻ እኮ የሆነ ጊዜ ላይ ካስታወሳችሁ ቤቴን ማለት ነው ይሄ ማለት ሞት አይደለ